በዚህኛው ክፍል የምናየው የቤተ ክርስቲያን ምሳሌ በብሉይ ኪዳን የሚለው ይሆናል። በብሉይ ኪዳን መጀመሪያ ላይ የሀምረ ኖህን እናገኛለን። ሀምረ ወይም የኖሄ መርከብ፣ ወደ መርከቢቱ የገቡ ሰዎችም ከሞት የዳኑበት ነው። ስለዚህ ቤተ ክርስቲያንም በዚህኛው መርከብ ትመሰላለች። ምክንያቱም ወደ ቤተ ክርስቲያን የመጡ በጌታችን በመድኃኒታችን በኢየሱስ ክርስቶስ ያመኑ ሁሉም ከሞት ስለሚያመልጡት ማለት ነው። ሁለተኛ ላይ ደግሞ የምናገኘው ክህነተ መልከጸደቅ ነው እና መልከጸደቅ የሳሌም ንጉሥ የእግዚአብሔር ካህን በመባል የሚታወቅ ታላቅ አባት ነው። ይህ ሰው አብርሃምን ባገኘ ጊዜ ህብስትና ወይን አቅርቦ አብርሃምን ባርኮታል ማለት ነው። ልክ ይህ ሰው ወይም ደግሞ መልከጸደቅ ካህኑ መልከጸደቅ አብርሃምን ህብስትን አቅርቦ ወይንን አቅርቦ እንደባረክም ቤተክርስቲያንም ልጆችን ህብስትና ወይንን የጌታችን የመድኃኒታችን የኢየሱስ ክርስቶስን ስጋውንና ደሙን አቅርባም ትባርከናለች ማለት ነው። ሌላኛው ደግሞ ቤቴል ነው። ቤቴል ያይቆብ በፍኖተ ለውዛ ምስጥረ እግዚአብሔርን ያየበት በዚህ ቦታ ላይ ነው። መላእክተ እግዚአብሔር ሲወጡባት ሲወርዱባት ያያት የብርሃን መሰላል ናት ማለት ነው። እንግዲህ በዚህ ቤተክርስቲያን የሰዎች ጸሎት ወደ ላይ የሚያሳርጉ የሰዎችን ዕጣን ወደ ላይ የሚያሳድርጉ መላእክት ስላሉ በዚህ በቤቴል ትመሰላለች ማለት ነው። ወደ እግዚአብሔር የምንቀርብበት ባት ነው እና በቤቴል ቤተክርስቲያን ትመሰላለች። ሌላኛው ደብረ ሲነ ነው። የሲና ተራራ ከግብፅ ሀገር በስተ ምስራቅ እና ከእስራኤል በስተ ደቡብ የሚገኝ የሲና በረሃም ውስጥ የሚገኝ ተራራ ነው። ደግሞም ኮሬብ ይባላል። በዚህ ተራራ ሙሴ ለአገልግሎት ተጠርቶበታል። የነበርባል እና የሃመልማለን ወይም ቅጠል ምስጢራዊ ውህደት ወይም ደግሞ ተዋሂዶን ተመልክቶበታል። እና እኛም በዚህ በኦርቶዶክሳዊ ተዋሂዶ ቤተክርስቲያን ውስጥ ወይም ደግሞ የአዲስ ኪዳን ቤተክርስቲያን ውስጥም የምናየው የእግዚአብሔር ልጅ ሰው መሆን ነው፣ ወይም ደግሞ የተዋሂዶን ምስጢር ነው ማለት ነው። ስለዚህ በዚህም ቤተክርስቲያን ትመሰላለች ማለት ነው። ሌላኛው ደብተራ ኦሪት ነው። ደብተራ ኦሪት፣ ደብተራ ማለት ድንኳን ማለት ነው። የኦሪት ድንኳን ማለት ነው ደብተራ ኦሪት ማለት እና ደብተራ ኦሪት ድንኳን ማለት ሲሆን ደብተራም ኦሪትም ታቦተ ሕጉ የኖረባት ሌዋውያን ሕግን የተማሩባት፣ ስርዓትን የፈጸሙባት ድንኳን ናት። በዚህ ድንኳን ሰውና እግዚአብሔር ይገናኙበታል እና በዚህኛው ቤተክርስቲያን ደግሞ ሰውና እግዚአብሔር ይገናኙበታል ማለት ነው። ስለዚህ ቤተ ክርስቲያን በዚህኛውም ይመሰላል ማለት ነው። ሌላኛው ደግሞ የሰለሞን ቤተ መቅደስ ነው። የሰለሞን ቤተ መቅደስ እንደምታውቁት ቤተ መቅደስ እግዚአብሔር የፈቀደለት በዳዊት ልጅ በሰለሞን እጅግ በማር እና በተዋበ አሰራር ከተሰራም በኋላ ሰለሞን እና ከሃይናት ተወሪት ለብዙ ዘመናት በድንኳን ትኖር የነበረችውን ወይም ደግሞ ድንኳን ውስጥ ስትኖር የነበረችውን የታቦተ ሕግን ወይም ደግሞ ታቦትን ከጽዮን ከተማ አምጥተው ወደ ቤተ መቅደስ አስገቧት። ከዚያ ጀምሮ መንፈሳዊ አገልግሎት መሰጠቱን ቀጠለ። የሰለሞን ቤተ መቅደስ ቤተ ክርስቲያን ምሳሌ ናት እና ቤቱን እግዚአብሔር በደመና ተመስሎ ይሞላዋል እንደነበረው ሁሉ ዛሬም የእግዚአብሔር ሌቱ ከቤተክርስቲያን አልተለየም ልክ ቤተ ክርስቲያናችንም በእግዚአብሔር ረድኤት ተከባ ነው ማለት ነው ያለችው። በሐዲስ ክዳንም ደግሞ ብዙ ምሳሌዎች የቤተ ክርስቲያን ምሳሌ የሚሆኑ አሉ። ይሄ መጽሐፍ የቤተ ክርስቲያን ታሪክ ቁጥር አንድ ይላል። አዘጋጅ ዶክተር ሰሙ ምትኮ እና መምህር ቸሮ አበበ ይላል ገዝታችሁ እንድታነቡ እጠይቃለሁ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች መደራጃ መመሪያ ማህበረ ቅዱሳን ግቢ ጉባኤታት አገልግሎት ማስተባበሪያ 2014 ዓ ም ይላል በጣም አሪፍ መጽሐፍ ነው እንድታነቡ ስለ ቤተክርስቲያን አንዳንድ ነገር እንድታውቁበት እያልኩ ሰብስክራይብ እና ላይክ ምናምን ማድረግ አትርሱ